ሰላም አሌይኩም ረመቱላ በረካቱሁ ቤተሰብ እንዴት ናችሁ? ሰላም ናቸ ወይ? ከኔጋ አልሐምዱላይ ረብልአለሚን። ሰሞኑን እንግዲህ ወደ አዲስ አበባ ጎራ ብለናል። የተፈጥሮ የሆነ የጥቅምት ማር አምጥተናል ማለት ነው። በነገራችን ላይ ይህ በትዕዛዝ የመጣ ነው። እንሻላ ማዘዝ ከፈለጋችሁ በ0922861893 ይደውሉ። እንዲሁም ደግሞ ሌላ የመጣ ማሩ ብዙ ማሮች አሉ በነገራችን ላይ ብዙ ጊዜ እየተፈጥሮ ማር እና እንዲሁም ደግሞ የመድኃኒትነት የሚፈለጉ ማሮች አንዳንድ የሆነ ነገር ይኖራቸዋል። እሱ ምንድን ነው? ከነ እንጀራ ነው። ለምሳሌ አሁን ይሄ ከነ እንጀራው ነው። አያችሁት፣ ደስ የሚል እና የጥቅምት ማር ነው። እንግዲህ በትዕዛዝ እየመጣ ነው ይሄ። እና እናንተም ደግሞ አዘዙ እንሻአላ በዚህ አጋጣሚ ጥራቱን የጠበቀ ማር ነው። ጣፋጭ ማር ነው። በተለይ ለመድኃኒትነት የምትፈልጉ ሰዎች ይሄ ማር ነው። እንዲህ አይነት ማር የምሪን ምላችሁ፣ ታዲያ አንተ ማንከው፣ እንደዚህ አይነት ማር ነው የሚሆነው ማለት ነው። ያው ብዙ ስለሚያዘዘኝ ነው። ግን ያው እኔ አጋጣሚ መጥቻለሁኝ፣ የምትፈልጉበት ቦታ እናደርሳለን። በዚህ አጋጣሚ አንዳንድ እነዚህ ንቦች እንትን እያሉ ነው፣ እና አንዳንድ ደግሞ ያው ከቅፎ ጋር አብረው የሚቆረጡ እንትኖች አሉ። ያ ነው እንጂ ሌላ ነገር አይደለም። እና ጥራቱን የጠበቀና ቆንጆ ማር ነው። እንግዲህ አዝዙ። ባረከላሁ ፊኩም። ደውሉ በፈለጋችሁ ታገኙናላችሁ። ሰላም አለይኩም ወረመቱላ በረካቱ